በጣም በጣም በጣም የሚያምር ህንድ ጸጉር ልክ እንደ ህንድ የህንድ ጸጉር በጣም ለስላሳ የሚያምር የህንድ ጸጉር ወፈር ያለ ደስ የሚል ግሬስ ያለ በጣም የሚያምር ግርማ ሞገስ ያለህ ረጅም ትከሻ በጣም ሰፊ ይሄ ግርማ ሞገስ አለው የሚባለው አይነት ወንድ ማለት ነው። የሆነ የበር መዝጊያ የሚባለው አለ አይደለ? ዋው ይሄ የበር መዝጊያ ነው የሚባሉ ሰዎች አሉ አይደለ? ልክ እንደዛ አይነት ሰው ትመስለኛለህ። ተሰስተሻል እያለ ነው። ተሰስተሻል። እስኪ ግምትን፣ እስኪ አንተን አስቀምጠው፣ እኔ ከተሰስበው ስማ፣ ከነገርሻቸው ሁሉ ከአስሮቹ ግምች እስኪ ሜላት ወይሪ ካደሮች ያደርሱልሻል። አንቺ የታወቅሹ ለሀገሩ ለታውልሻለም። አንቺ የታወቅሹ የሆነ ነገር ተመራምረሽ የሆነ ትልቅ ደረጃ ሰርትሻለም። አንቺ የታወቅሹ የተራረፈ መሬት የወዳደቁ ወንዶችን በማንሳት ነው አለቀ። ሚስት በቃ አቅልሽ ያለሽ ብላ ያባረረችውን ወንድ በመለቃቀም ነው እዛ ሳይ። በቃ ቆንጆ ነኝ ታልሻው። እኛ ፉንጋዎች ነበር፣ ግጥኔ ፉንጋ ነኝ። ቆንጆ ነኝ፣ ነገር ግን የአንቺ ውበት ከጆፕ ሴንተር አላወጣሽም። ያንቹ ውበት እግርሽን ከመክፈት የዘለለ ህይወት የለሽ። ዛሰ ጤን ነው ምነግርሽ፣ እግዚአብሔር ነው ምነግርሽ። ይህ ዘር ውስጥ እንዳትደበቂ እኔ ማንም ተሳዳቢ ቀጠሽ ምን ምን አደረሽ እኔ አይምሮ አይምር ማለት ነው። በቃ አይ በቃ አች ሲትዮ አቅለሸልሽችን። ቤስ ካልተኩች ድረስ ብፈልግ ቀን በቀን እወራለሁ። እኔ ማንም አያስቆመኝ ተሳዳቢ ብቀት ምንብት አንተ ማጠበው እየመጠወልን በተራ እሱ አይደለም ግን በቃ ታሳፍሪያለሽ። እህት እናት አባት ምናምን ቤተሰብ ካለሽ እኔ እህቴ ብትሆኝ አፍርብሻለሁ። እንኳን እህቴ ጎረቤት ብትሆን አፍርባታል። ሜላት፣ ወይ ነገር ማምጣት ትችላለሽ። አውት ኦፍ ኦል ቲስ ዩ ኖው ላይክ ፖዚቲቭ ነገር መሆን ይችላል ማለት ነው። ነገር ነው፣ ነገም ደግሞ እግዚአብሔር ማነቀ አንድ ላይ ሆናችሁ እናቶችን መርዳት ትችላላችሁ። ምን ይታወቃል? ብዙ ነገር አብረን መስራት እንችላለን። ግን እዛቻው ነው ያስፈራው እንጂ ሌላው ይቆማል። እሱ አየሩ ነው። አሁን ብርድ ገብቷል። እኛ ጋለ ነው። ማንም ስም ሻ አረገ ትውልድን የሚያጠፋው ጦርነት ድህነት ነው ሰው አይደለም ብላችሁ ትጻፉ። ይሄ ኛ የአዲሱ ትውልድ መርህ ነው። ሰውን ሰው አይደለም እያጠፋ ያለ ትውልድን የሚያጠፋ ማን ነው? ጦርነት ድህነት ነው። በሶስተኛው ከፈለጋችሁ ደደብነት ብላችሁ ጻፉ። ግን ያው መርህ ስለሆነ ድህነትና ጦርነት ብላችሁ ጻፉ። ይህን ጻፉ፣ መልሳት ስጧቸው እና መርሃችሁ መሆን ያለበት በተለይ የአሁን ልጆች መንገዳችሁን እንዳንዘጋ እኛ ቆርቆንዳዎች የሽማግሌው አሮጊቱ ሊቆጫ አልገባችሁም። አልተጠቀምደበት ማጊዜ ነው። ለዚህ ነው ምድረቁር ቁንደር ሽማግሌ እንዲህ አይደለህም፣ ልክ አይደለህም፣ በዚህ ውጣ፣ በዚህ ገባ፣ ጋይስ እንደፈለግኩ። እግዚአብሔር ምድርን ሲፈጥር አትግደል ነው ያለው እንጂ አትሩጥ አላለም። መሰበር ካለብን አት ትሰበራለ። በሰው ግን መሰበር የለብን። ትውልድን የሚያጠፋው ጦርነት ነው። ያንን ደግሞ ትክሬት የሚያደርገው ማን እንደሆነ ታውቃላችሁ። እንደዛ በላችሁ በሏቸው። ትውልድን የሚያጠፋው ጦርነትና ድህነት ነው በሏቸው። አትዝረቡ፣ አትጻሉ። ድህነትና ጦርነት ህዝብን ያጠፋል፣ ትውልድን ያጠፋል፣ ጄኔሬሽንን ያጠፋል። እሱን አቁሙና ከዛ ትመክሩናላችሁ። እንቢ በሉ እኛ ሰውን አናጠፋ ይሄ አዳሚ